የኢትዮጵያ ተራሮች አባት ራስ ደጀን ተራራ ከፍታው ከባህር ወለል በላይ 4543 ሜትር ሲሆን ይህም በአገራችን በከፍታ ቀዳሚ ነው። ከራስ ደጀን ተራራና ባጠገቡ ከሚገኙ ከደጀን ቀጥለው ሌሎች ከፍ ያሉ ተራራዎች ላይ የሚነሱ ወንዞች በዙሪያው ለሚገኙ ሕዝቦች የውሃ ማማ በመሆን የግብርናና ስነ ምህዳራዊ ሕልውናቸው ከእሱ ጋር በእጅጉ የተቆራኘ ነው። ከራስ ደጀን ተራራ በተጨማሪ ጠፈው ጠፋው፣ ለዘር፣ አባ ያሬድ፣ ቀዳዳ፣ ዋሻ፣ ወይና በር፣ አናሎ፣ ቧሂት፣ ስልቂት፣ እመት ጎጎ ተራሮች ይገኙበታል። ይህም በአጠቃላይ ስሜን ተራሮች ብሔራዊ ፓርክን እጅግ ተፈጥሯዊ ግርማ ሞገስ ከፍ ያደረጉ ናቸው። ቀይ ቀበሮ፣ ጭላዳ ዝንጀሮ፣ ዋልያ፣ በክስና ሌሎች እንስሳት፣ እፅዋትና አዕዋፋት በብርቅዬዎቻችን በእቅፍ ይዘዋል። በራስ ደጀን እና በአባ ያሬድ ተራሮች መካከል ቅዱስ ያሬድ ዜማ ያስተማረበትና በመጨረሻም የተሰወረበት ዋሻ ገዳም ይገኛል። በሰሜን ተራሮች የዋሊያዎች ቁጥር ለማሳደግ ያለመ ስትራቴጂክ ይፋ ሆነ። በቀጣይ አምስት ዓመታት በሰሜን ተራሮች ብሔራዊ ፓርክ የሚገኙ ዋሊያዎችን አይቤክስ ቁጥር ወደ 600 ለማሳደግ የሚያስችል ስትራቴጂያዊ እቅድ ይፋ ሆነ። በስትራቴጂ እቅዱ ላይ በጎንደር ከተማ በተካሄደው ውይይት ላይ የኢትዮጵያ ደንና ዱር እንስሳት ባለስልጣን ዋና ዳይሬክተር ኩመራ ዋቅዥራ ኩመራ ዋቅዥራ እንዳሉት በስሜን ተራሮች ብሔራዊ ፓርክ ዙሪያ የሚከናወኑ ህገወጥ ተግባራት ምክንያት የዋሊያ ቤክስ ቁጥር ወደ 306 ዝቅ ብሏል ብሏል ይህንን ተከትሎም የዋሊያ ቤክስን ቁጥር ለመጨመር የሚያስር ስትራቴጂክ ዕቅድ መዘጋጀቱን አረጋግጠዋል። የቱሪዝም ሚኒስተር ዴታ ስለሽ ግርማ በበኩላቸው መንግስት ለቱሪዝም እንደ ዋና ኢኮኖሚ ዘርፍ በማየት እየሰራ መሆኑን ገልጸው የዋይላይ ቤክስን ቁጥር ከፍ እንዲል ትኩረት መሰጠቱ የሚበረታታ ነው ብለዋል። የዓለም የጤና ድርጅት የሩሲያን የካንሰር ክትባት በተስፋ እየጠበቀ መሆኑን ገለጸ። የዓለም የጤና ድርጅት የሩሲያ የጀመረችውን የካንሰር ክትባት ምርመራና የሙከራ ውጤት በተስፋ እየጠበቀ መሆኑን የድርጅቱ የሞስኮ ጽህፈት ቤት ኃላፊ ባቲር ቬርድ ላይቸቬ ገልጸዋል። ኃላፊው ክትባቶቹን ለማምረት ከፍተኛ ወጪ እንደሚጠይቅ ጠቅሰው ግኝቱን ግን ከዋጋ በላይ መሆኑን ተናግረዋል። የክትባቱ ጉዳይ ከቁስ በላይ ለሰው ልጆች ተስማሚ ቴክኖሎጂን ለማግኘት ለአስር ዓመታት የተደረገ ውጤታማ ሙከራ ማሳያ መሆኑን ኃላፊው ጠቅሰዋል። ዓላማው መሳካትም ለብዙ ዓመታት ሲገነባ የቆየውን የምርመራ ማዕከልና ዘመናዊ ቴክኖሎጂ አቅምን እጅግ ወሳኝ ስለመሆኑም አንስተዋል። በዚህ ረገድ ስራውን በስኬት ለማጠናቀቅ የተሟላ አቅም ካላቸው ጥቂት የዓለም አገራት መካከል ሩሲያ አንዷ ናት ብለዋል አላፊው ሩሲያ የካንሰር ክትባት ምርመራ የጀመረችው እንደ አውሮፓን አቆጣጠር በ2008 እንደሆነ መረጃዎች የሚያመላክቱ ሲሆን በ2021 ጀምሮ በትኩረት ሲሰራበት ቆይቶ በ2024 ሙከራ እንደተጀመረበት ተጠቁሟል። ክትባቱ የተሰራው ከማሊ ኤፒዲሚሎጂ እና ማይክሮባዮሎጂ ምርምር ኢንስቲትዩት የብሎኪን የካንሰር ምርመራ ማዕከል እንዲሁም የሄርዘን ሞስኮ ኢኮሎጂ ምርምር ተቋም ጋር በመተባበር እንደሆነ የኢንዲያን ቱዴይ ዘገባ ያመላክታል። ክትባቱ አስፈላጊ መረጃዎችን በማለፉ በ25 አጋማሽ በካንሰር በተያዙ ፈቃደኛ ሰዎች ላይ በሙከራ ደረጃ እንደሚጀምር በሞስኮ የሚገኘው የማሊያ የሮይ የምርምር ማዕከል ዳይሬክተር አሌክሳንደር ከወራት በፊት ስፑትኒክ ተናግረዋል። ኃላፊው ጃንዋሪ 27 2025 ለአርቲ እንደገለጹት ደግሞ ክትባቱ በዚህ ዓመት ነሐሴ ድረስ መንግስታዊ ፈቃደኛ አግኝቶ ወደ ተሟላ አገልግሎት ይገባል ተብሎ ይጠበቃል። የሩሲያው ፕሬዝዳንት ቭላድሚር ፑቲን በፈረንጆች 2024 የካቲት ወር ላይ ስለ ጉዳዩ በሰጡት አስተያየት ሩሲያ የካንሰር ክትባትን ለመስራት በእጅጉ መቃረቧን አስታውቀው ነበር። የዓለም ጤና ድርጅት የሞስኮን ጽህፈት ቤት ኃላፊ በተስፋ እየጠበቀ እንደሚገኝም በስፑትኒክ የተናገሩት ክትባት የሳንባ፣ የቆሽት፣ የእንኩላሊትና የካንሰር ሜላኖቫ ያለባቸውን ሕሙማንን ለማገዝ አገልግሎት እንደሚውል ተገልጸዋል። ከኢራን ጋር የሚደረገው ድርድር የተሳካ ካልሆነ ኢራን ትልቅ አደጋ ትወድቃለች ትራምፕ። አሜሪካና ኢራን በኒኩሌር መራግብር ዙሪያ ቀጥተኛ ውይይት እንደሚያደርጉ ትራምፕ ተናገሩ። በቴህራንና በዋሽንግተን መካከል በመጪው ቅዳሜ ከኢራን ጋር የኒኩሌር መራግብር ጋር በተያዘ ቀጥተኛ እና ከፍተኛ ደረጃ ያለው ንግግር እንደሚጀምሩም ትራምፕ አሳውቀዋል። ከኢራን ጋር ቀጥተኛ ውይይት እናደርጋለን፣ እሱንም ጀምረነዋል። በጣም ትልቅ ስብሰባ አለን። ምን ሊፈጠር እንደሚችል እናያለን ሲሉ ትራምፕ ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁን ጋር በዋይት ሀውስ ባደረጉት ውይይት ወቅት ለጋዜጠኞች ተናግረዋል። ትራምፕ በሁለት ወገኖች የሚደረገውን የቀጥታ ንግግር ካልተሳካ ኢራን ትልቅ ስጋት ውስጥ ትገባለች ሲሉም ነው ያስጠነቀቁት። ባለፈው ወር የኢራን ከፍተኛ መሪ አያቶሊ አሊ ካሚኒ የአሜሪካን በቀጥታ እንነጋገር ጥያቄ ውድቅ ካደረጉት በኋላ በኢራን ላይ ወታደራዊ እርምጃ እንደሚወስዱ ትራምፕ መናገራቸው ይታወሳል። ፕሬዚዳንት ዶናልድ ትራምፕ አሁንም በዋሽንግተንና በቴሄራን መካከል የተካሄደ ያለውን ቀጥተኛ ውይይት ካልተሳካ ኢራን ትልቅ አደጋ እንደምትወድቅ ነው ያስጠነቀቁት። እኔ እንደማስበው ከኢራን ጋር የሚደረገው ድርድር የተሳካ ካልሆነ ኢራን ትልቅ አደጋ ላይ የምትወድቅ ይመስለኛል። ኢራን የኒኩሌር ጦር መሳሪያ ሊኖራት አይችልም። እናም ውይይቱ ካልተሳካ በእርግጥ ለኢራን በጣም መጥፎ ቀን ይሆናል ብዬ አስባለሁ ብለዋል ትራምፕ በመግለጫቸው። የኢራን የውጭ ጉዳይ ሚኒስትር ዋሽንግተንና ቴሄራን በመጭው ቅዳሜ ሚያዝያ 12 በኦማን እንደሚገናኙም አረጋግጠዋል። ዘገበው ያልጀዝራ ነው። ትራምፕ ቻይና ላይ ተጨማሪ 50 በመቶ ቀረጥ እንደሚጥሩ አስፈራሩ። ዶናልድ ትራምፕ ቻይና እና አሜሪካ ምርቶች ላይ የጣለችውን 34 በመቶ ታክስ እስከ ዛሬ ካላነሳች ተጨማሪ የ50 በመቶ ታሪፍ እጥላለሁ ሲሉ ዝተዋል። ፕሬዚዳንቱ ይህንን ያሉት ቤልጂንግ ባሳለፍነው በአሜሪካ በተጣለው 34 በመቶ የግብር ቀረጥ በተመሳሳይ መልኩ አጸፋዊ ምላሽ መስጠት ተከትሎ ነው። ፕሬዚዳንቱ በቱሩዝ ማህበራዊ ሚዲያ በሰጡት መግለጫቸው ቻይና በአሜሪካ ምርቶች ላይ የጣለችውን ቀረጥ በአፋጣኝ የማታነሳ ከሆነ ከሮብ ሚያዝያ 9 ጀምሮ ተግባራዊ የሚደረግና 50 በመቶ ታሪፍ እጥላለው ሲሉ ዝተዋል። እንዲሁም ቻይና ይህንን ተግባራዊ የማድረግ ቻይና ይህንን ተግባራዊ የማታደርግ ከሆነ ከአሜሪካ በንግድ ዙሪያ የሚያደርጉትን ንግግር እንደሚያቋርጡ ነው አክለው የተናገሩት። ቤጂንግ የትራምፕ ማስፈራሪያ ተከትሎ ምላሽ የሰጠች ሲሆን ዶናልድ ትራምፕ ታሪፍ እቅድ ወገንተኝነት፣ ኢኮኖሚ ጉልበተኝነት የሚያሳይ የተለመደ እርምጃ ነው ስትል አውግዘዋለች። ቻይና ንግድ ሚኒስትር የአሜሪካ ሀሳብ በጭራሽ እንደማይቀበለው ያሳወቀ ሲሆን እስከ መጨረሻው ለመታገቅ ቃል መግባቱንም ገልጸዋል። የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ሌን ጂኒያ በሰጡት ጋዜጣዊ ይህ ተግባር አሜሪካን እንዲሁም ሌሎችን ይጎዳል ሲሉ ተናግረዋል። የዋሽንግተን የቀረጥ ጭማሪ በተለይም በታዳጊ ሀገሮች ላይ ከፍተኛ ጉዳት እንደሚያደርስ እና ዓለም አቀፍ ንግድና ሎጂስቲክን እንደሚያስተጓጉልም አክለዋል። ትራምፕ እቅዳቸው ተግባራዊ ካደረጉ ከቻይና ከሚገቡ ምርቶች ላይ የአሜሪካ ታሪፍ ጥምር መቶ አራት በመቶ ደርሷል። በሁለት ሀገራት የቀጠለው የታሪፍ ሰጣ ገባ ወደ ለየነት ንግድ ጦርነት እንዳይገባ እንዲሁም ዓለም አቀፍ የንግድ ጦርነት እንዳይፈጠር ተሰግቷል። የትራምፕ በሀገራት የጣሉትን የታሪፍ ውሳኔ ተከትሎ የዓለም ገበያ ከፍተኛ ሁኔታ ወድቋል።